ሳምሰንግ ስልክ ተጠቃሚዎች ሳምሰንግ ስልካችሁ ላይ መጠቀም የምችሏቸውን ሁለት በጣም ጠቃሚ የሆኑ ነገሮችን ይዤላችሁ መጥቻለሁ። እነዚህን ነገሮች መጠቀም የምችሉት የስልካችሁ ሞድ ሴንድ ሮቲንስ የሚባለው ሴቲንግ ውስጥ ገብታችሁ ነው። እንዴት እንደሆኑ ምን እንደሆኑ አሁን አሳያችኋለሁ። እንደተለመደው ይህን ቪዲዮ ላይክ አድርጋችሁ ጀምሩ። የመጀመሪያው ስልካችሁን ከምትፈልጉት ዋይፋይ ጋር ኮኔክት በሚሆንበት ሰዓት ስልኩን ለመክፈት ምንም አይነት አሻራ፣ ፓተርን ወይም ደግሞ ፒንኮድ እንዳይጠይቃችሁ አድርጋችሁ ከዛ ዋይፋይ ጋር ኮኔክት በሚሆንበት ሰዓት እንደዚሁ እየከፈታችሁ መጠቀም እንዲችሉ እንዲያስችላችሁ ማድረግ ትችላላችሁ። ለምሳሌ እኔ ከቤቴ ዋይፋይ ጋር ስልኬ ኮኔክት ሲሆን ምንም አይነት አሻራ፣ ፓተርን እንዲሁም ፒንኮድ አይጠይቀኝም። እንደዚሁ እየከፈትኩ መጠቀም ትችላለሁ። እናንተም እንደዚህ መጠቀም ከፈለጋችሁ እንዴት መጠቀም እንደምችሉ ላሳያችሁ በመጀመሪያ ወደ ስልካችን ሴቲንግ እንገባና ወደ ታች ወረድ ብለን ሙድ ሴንድ ሩቲንስ የሚለውን እነካለን። ቀጥሎ እንደዚህ ሲያመጣላችሁ ከስል ሩቲንስ የሚለውን ትነኩና ከላይ የፕላስ ምልክቱ ስትነኩ እንደዚህ አይነት አማራጭ ይመጣላችኋል። ኢፍ እና ዘን የሚል አማራጭ በመጀመሪያ ኢፍ የሚለውን ትነኩና ሰርች ማድረጊያው ላይ ዋይፋይ ብላችሁ ሰርች ስታደርጉ ዋይፋይ ኔትወርክ የሚል ይመጣላቸዋል። እሱን ትነካላችሁ። ቀጥሎ እንደዚህ ሲያመጣላችሁ ከላይ አድ የሚለውን ትነኩና ኮኔክት ማድረግ የፈለጋችሁትን ዋይፋይ ትመርጣላችሁ። ለምሳሌ እኔ የቤቴን ዋይፋይ ነው የመረጥኩለት አሁን ኮኔክት ያደረኩትን ማለት ነው። ከዛ ከስር ደን የሚለውን እነካለን። ቀጥሎ እንደዚህ ሲመጣላችሁ ዘን የሚለው ጋር ትመጣላችሁ። ዘን የሚለው ጋር ከነካችሁ በኋላ ሰርች ማድረጊያው ላይ አንሎክድ ብላችሁ ሰርች ስታደረጉ ኪፕ ዩር ፎን አንሎክድ የሚል ይመጣልናል። እሱን እነካለን። በመቀጠል ኦኬ የሚለውን ከነካን በኋላ ሴቭ የሚለውን ስንነካ እንደዚህ ያመጣልናል። እዚህ ጋር ስሙን እንደፈለጋችሁ መቀየር ትችላላችሁ። በተጨማሪም ከለሩ መቀየር ትችላላችሁ። እንደዚህ ካስተካከላችሁ በኋላ ደን የሚለውን ስትነኩ አሻራ እንድታስገቡ ከጠይቃችሁ አሻራችሁ ልክ እንደዚህ ታስገባላችሁ። ከዚህ በኋላ እኔ ስልኬ ከቤቴ ዋይፋይ ጋር ኮኔክት በሚሆንበት ሰዓት ስልኬን ለመክፈት ፓተር ወይም አሻራ ወይም ደግሞ ፒንኮድ አይጠይቀኝም። ነገር ግን ስልኬ ከቤቴ ዋይፋይ ጋር ካልተገናኘ ማለትም ዲስኮኔክት ከሆነ እንደ ድሮ አሻራ ወይም ፓተርን ወይም ደግሞ ፒንኮድ አስገብቼ ነው ስልኬን መክፈት የምችለው ማለት ነው። እኔ ያደረግኩት ከቤቴ ዋይፋይ ጋር ብቻ ነው። ወደ ቤት ስገባ ሁሌ ስልኬ ከቤቴ ዋይፋይ ጋር ኮኔክት በሚሆንበት ሰዓት ምንም አይነት አሻራ ወይም ፓተርን ወይም ፒንኮድ ሳይጠይቀኝ እንደዚህ መጠቀም እችላለሁ ማለት ነው። እናንተም ከፈለጋችሁ እንደዚህ አርጋችሁ መጠቀም ትችላላችሁ። ሁለተኛው ደግሞ ሁልጊዜ ስራ በምትገቡበት ሰዓት ስልካችሁ ሳይለንት ማድረግ ቢኖርባችሁ እና ስራ ስጨርሱ ደግሞ ከሳይለንት ማውጣት ቢኖርባችሁ፣ ይሄንን ነገር ሁሌ ራሳችሁ ማድረግ ሳይጠበቅባችሁ አንዴ ስልካችሁ ሳይለንት የሚሆንበትን ሰዓት ቀን ትመርጣላችሁ። ከሳይለንት የሚወጣበትን ሰዓትና ቀንም ትመርጣላችሁ። ከዛ ሁሌ ስልካችሁ ይሄንን ራሱ እያስታወሰ ያደርግላችኋል ማለት ነው። ይሄንን ለማድረግ አሁንም ሞድስ ኤንድ ሩቲንስ ላይ ትገቡና ሩቲንስ የሚለውን ከነካችሁ በኋላ ከላይ የፕላስ ምልክቱን ትነካላችሁ። በመቀጠል ኢፍ የሚለውን ትነኩና ወደ ታች ወረድ ብላችሁ ታይም ፔሪድ የሚለውን ትነካላችሁ። ቀጥሎ እንደዚህ ይመጣላችኋል። እዚ ጋ ከስንት ሰዓት እስከ ስንት ሰዓት ስልካችሁ ሳይለንት እንዲሆን እንደምትፈልጉ እንዲሁም ደግሞ ቀኑ መች መች ስልካችሁ ሳይለንት እንዲሆን እንደምትፈልጉ ቀኑንም ትመርጣላችሁ። ለምሳሌ እንበልና ጠዋት ስራ የምትገቡት ሁለት ሰዓት ተኩል ቢሆን ከሁለት ሰዓት ተኩል እስከ ስድስት ሰዓት ስልካችሁ ሳይለንት እንዲሆን ብትፈልጉ ልክ ሁለት ሰዓት ተኩል ሲሆን እዚ ጋ ትሞላላችሁ። እስከ ስድስት ሰዓት የሚለውን ደግሞ እዚህ ጋር ትሞላላችሁ። ቀኑንም ትመርጣላችሁ። ለምሳሌ ከሰኞ እስከ ቅዳሜ ስራ የምትገቡ ከሆነ እንደዚህ በተመሳሳይ ማለት ነው፣ ከሰኞ እስከ ቅዳሜ ትሞላላችሁ። እንደዚህ ካስተካከላችሁ በኋላ ደን የሚለው ስትነኩ እንደዚህ ያመጣላችኋል። በመቀጠል ዘን የሚለው ጋር ትመጡና ሳውንድ ኤንድ ቫይብሬሽን ብላችሁ ሰርች ታደረጋላችሁ። ከዛ እሱ ሲመጣላችሁ እሱን ትነኩታላችሁ። ቀጥሎ ሳውንድ ሞድ ኤንድ ቮሊዩም የሚል ይመጣላችኋል። እሱን ትመርጣላችሁ። ቀጥሎ እንደዚህ አይነት አማራጭ ይመጣላችኋል። ስልካችሁ ቫይብሬት እንዲያደርግ ብቻ ከፈለጋችሁ ቫይብሬት የሚለው ላይ ታረጉታላችሁ። ሚዩት እንዲሆን ከፈለጋችሁ ደግሞ ሚዩት የሚለው ላይ ታደረጉታላችሁ። ሳይለንት እንዲሆን ከፈለጋችሁ ማለት ነው። እንደዚህ ከመረጣችሁ በኋላ ደን የሚለውን ትነኩና ቀጥሎ ከስር እዚህ ጋር ሴቭ የሚለውን ትነካላችሁ። አሁንም እዚህ ጋር ስሙን መቀየር ትችላላችሁ እንዲሁም ከለሩን መቀየር ትችላላችሁ። ከዛ ደን የሚለውን ከነካችሁ በኋላ እናንተ በሞላችሁት ሰዓትና ቀን መሰረት ስልካችሁ በዛ ሰዓት ሳይለንት ይሆናል ማለት ነው። ስልክ ሲደወል አይረብሻችሁ ማለት ነው። በሞላችሁለት ሰዓት መሰረት ደግሞ ስልካችሁ ከሳይለንት ይወጣል ማለት ነው። እነዚህን ነገሮች ሳምሰንግ ስልካችሁ ላይ በቀላሉ አስተካክላችሁ መጠቀም ትችላላችሁ። ያልገባችሁ ጥያቄ ካላችሁ ኮሜንት ላይ አስቀምጡልኝ።